ኢትዮጵያ ተአምራዊ እድገት እያሳየች ነው። ሰው ጠግቦ እያደረ ነው። የኑሮ ውድነቱን ቀንሷል። እኔ የምለው እኛ ማናቃት ሌላ ኢትዮጵያ አለች እንዴ? እነሱ ቪፒኤን እናብርተው ሌላ ሀገር እየኖሩ ነው።

ሰላም ሰላም፣ ጤና ይስጥልን ቤተሰቦች፣ እንደምን አላችሁ? እንደምን ቆያችሁ? ዛሬም ተመልሼ መጥቻለሁ። በዛሬው ቪዲዮቻችንም ምርጥ ምርጥ የሆኑ ቪዲዮዎች እንመለከታለን። እናንተ ግን እንደ ሁል ጊዜው ቪዲዮ ላይክ በማድረግ ጀምሩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በዚህ አጋጣሚ ላስታውሳችሁ። ዛሬም በጣም መነጋገሪያ ጉዳዮች አሉ፣ ሀሳባችሁ መስጠታችሁን እንዳትረሱ። እንደተለመደው እኔ ቪዲዮ መካከል ላይ ሀሳቤ እንሰጣለሁ፣ እናንተ ደግሞ ቪዲዮ ካለቀ በኋላ ሀሳባችሁን ኮመንት ላይ ታረጋላችሁ። ላይክ አረጋችሁ። ወደ ቪዲዮ እኒድ ይመቻችሁ። ዳሜውን ግር አከራይ ሰሞኑን ይንከባከቡኛል፣ አይገልጽም። በፊት በፊት ማታ ማታ ሱቅ ሲወጣ መብራት ቤት አይጠብቅም ማጥፊና ውጪ ይሉኝ ነበረ። አሁንስ ጨለማ ቤት ልትገቢ ነው እንዴ አብርተሽ ውጭ፣ እንጂ ይሉኛል። በፊት ቀን ቀን ውሃ ስቀዳ ይቆጥራል ወይ ማታ ወይ ጠዋት ቅጂ ይሉ ነበረ። አሁንስ ባገኙኝ አጋጣሚ ሁሉ ውሃ መጥታለች መጥፊያው አይታወቅም ቅጂ ምናምን ይሉኛል። በፊት እኚህ ዶሮዎች ቢሞቱ ከአንቺ ራስ አልወርድም ይሉኝ ነበረ። አሁንስ ስራ ስቴጂ ላስገባቸው እንዴ ምናምን ይሉኛ። በፊት ይቺ ሰላቢ ገብታለች ይሉ ነበረ። አሁንስ ቤት የት ጠፍታ ነው ዘዋ ሄደች እንዴ ምናምን ይላሉ። ብቻ በጣም እየተንከባከቡኝ ነው። ለምን ሰሞኑን ማህበር አለባቸዋ። ያንን ሁለት ሮቶ እንጀራ ሊያስጋግሩኝ፣ ጎላ ድስት ያለ አቅሜ ሳማስል እንዳላቸው በጭሳቸው አይኔን ሊያጠፉት እኮ ነው። ይሄ ነው መጋገር። አሁን ራሱ እየተጣሩ ነው ሲጀመር እኔ አይኔን ኦፕሬሽን ስለተደረግኩኝ ጆሮ አይሰማም። ይሄ ጫጩት ልጅ ማማሰል ችለሽ አንቺ። ይሄ የአበሻ ባህሪ ነው እንጂ ለእንትን ብቻ አይደለም። የአከራይ ጉዳይ ብቻ ሳይሆን የአበሻ ባህሪ ነው። የሆነ ሰሞን ከዘጋችሁ የሆነ ሰው የሆነ ወቅት ላይ ደግሞ በቃ የሆነ አዲስ በቃ ፍቅር ምናምን ሁሉ ነገር ሊደረጅ እና እንደ አዲስ ነው ሁሉ ነገር የሚጀምረው። ይሄ የአበሻ ነው እንጂ የአከራይ ብቻ አይመስለኝም። አቶ ጠንክር ራሱ ስ ግር

አደማውዲ ኧረ እውነቱ ተናገር፣ እውነት ነው እውነት ነው ይለኛል። እውነት ነው ማን አውቅቱ ነው እውነት ነው ለአንተ እውነት ቅሬታ

ሄሎ ሄሎ። አቤት። አስጠነቅሽኝ እንዴ። ለምን ሄሎ ብዬሽ ሄሎ እስከቲኝ። ትናፍቅኛለሽ። ፍቅርሽ በልቤ ውስጥ ልክ እንደ ጤፍ ተበትኗል። የዚህን ያህል? አዎ። እኛ ሰፈር መተሽ ማታ ፈገግ በጤ የእኛ ሰፈር ዶሮ የነጋ መስሎት ኩኩሎ አይለም ብለሽ ነው ታምር ያለሽ ለማለት ነው። አዎ። ውበትሽ እንደበቅ አድርጊ ገቢዎች ካዩት ታስከ እንዳያስከፍሉሽ ችግር የለውም አንተ ትከፍልልኛለ አንድ ጥያቄ ልጠይቅሽ ነበር ግን ፈራው። አትፍራ ጠይቀኝ። እውነቱን ትነግሪኛለሽ? አዎ እነግርሃለሁ። እግር ኳስ የማን ደጋፊ ነሽ? እግር ኳስ ምናምን አትወድም። በቃ እንደዚህ አይነት ጅንጃ። ሲጀመር እኮ ሴቶችና እግር ኳስ ጣኔ ናቸው። አይዋደዱም። በጣም በጣም ነው የሚራራቁትና አይዋደዱም። ዜናው ግን የት ሀገር ጅንጃና እንደሆነ አልገባንም። አረ በእናትህ ዛፉን ሽንት ቤት አረካው። አረ በእናትህ ስ ኮሶ አላየሁም አመቱ ሙሉ አራይቻለሁ ስማ፣ ሽሮ ባልታ ኮሶ ያየ ጋብ ቢበላማ ዘንድሮ ታያለህ። እሺ፣ የቤተሰብ ጨዋታ ነው። ይዛረ እንግዳችን ነው ጋሽ በቄ። እሺ፣ የመጀመሪያው ጥያቄ የመብራት ሄድ ሰራተኛና የውሃ ልማት ሰራተኛ ቢጋቡ ምን ይባላል? ያው ምን ይባላል? ክፉ ለክፉ አብሮ ከነፉ። አዲስ አበባ ውስጥ ያለ ምርጥ መዝናኛ ቦታ ጥራ። ቲቺኒያ። በዚህ ሰዓት በጣም የሚያስቀን ኮሜዲያን ጥራ። ኮሜዲያን ጊዜ ከልጆች እና ከልጅ ልጆች ማን ነው የምታጫውቱ? አራኔ እና ገባኝ እብድነ እንዲ ማለት እኔ ቺክ ነው ማጫውቱ። ወንድማችን ሄኖክ ድንቁ ከሞት እንደተረፈ ተናግሯል። አርቲስት ሄኖክ ድንቁ ኪዳነ ምህረት በለተቀኖም ከሞት እንዳተረፈችው ተናግሯል። ባለፈው ሰኞ ሰኔ 16 ቀን 2017 ዓመተ ምህረት በዳይሬክተር እና በፕሮዲውሰርነት የመጀመሪያውን የሲኒማ ፊልሙን መስራት በጀመረበት በስምንተኛው ቀን ጠዋት አራት ሰዓት አካባቢ መገናኛ ዘፍነሽ ፊት ለፊት የመንገዱ መካፈያ ላይ የመንገድ ትዕይት እየቀረጸ እያለ ከተቃራኒ አቅጣጫ በፍጥነት የመጣ መኪናም ገሽቶ ከባድ የእግር ስብራት እንዳደረሰበት ተናግሯል። እንዳደጋው ቢሆን ዛሬ በህይወት አልኖርም ነበር፣ ነገር ግን ሁሌም ስሟን ከአፌ ለይቻት የማላውቃት ኪዳነ ምህረት በለተቀኗም ከሞት አትርፋኛለች ሲል እንግዲህ ሄኖክ ድንኩ የኪዳነ ምህረትን የእርዳታ እጅ አመስግኗል። ወንድማችን ሄሮክ እግዚአብሔር ጨርሶ ይማረ። በነገራችን ላይ ከተማችን ውስጥ ምንሽ ሹፌሮች እንዳሉ ታውቃላችሁ? በጣም እኔ ይገርመኛል። ብዙ ጊዜ እየነዳው ማለት ስልክ ላይ ጌም የሚጫወት ራሱ እንደዚህ አይቀልድም። በጣም ጆክ እያረጉ እግራቸውን ራሱ በገቢነ በኩል አውጥቶ የሚነዱ ሰዎች አሉ ለማጋነን አይደለም የምትነዱ ሰው ትረዱኛላችሁ ብዬ አስባለሁ ይመስለኛል መንጃ ፍቃድ ሲያወጡ በቃ የሬሳ ሳጥን እንደገዙ ነው የሚሰማኝ እኔ ለ ለራሳቸው ለምን መንጃ ፍቃድ የሚያወጡበት አግባብ በትክክል ተምሮ መሰናክሉን ተፈትኖ አልፎ ምናምን ስነ ምግባሩን ጉዳይ ምናምን ተምሮ አይመስለኝም መንዳት እኮ ጦጣም ትነዳለች ግን ስነ ምግባር በጣም በጣም ያስፈልጋል ና ብቻ ለማን እንደምታወሩ ስለማታውቁ ብቻ ያው እንኳን አተረፈ ፈጣሪ ማለት ነው አሁን የመጣሁት ብሶት የለና ብሶታችን ልንናገር ¿no? ምነግራችሁ ቤተሰብ እንድትረዱን የምንፈልገውን ነገር ነው። እና የግሩፓችን ስም ብሩህ ተስፋ ነው። መጀመሪያ በትምህርት ብቻ እንደሚያልፍ ማሰብ ጽፏት የወንዶች ጉዳይ የሚቆራበት ምርጥ አባላቸው ለእናንተ ጥፋት የመሰላችሁ ነገር ለእኛ ልክ ሆኖ ልናስረዳችሁ ስንሞክር አትረዱም። ስለ ግል ቢዝነስ እንድናስብ አትፈልጉ፣ ትምህርት እስካልጨረስን ድረስ ከሞት መለስ ያለምት መማታት። ማለት የምትማቱበት ነገርና ቦታ መለየት ጨርሻል። ሰላማዊ ሰልፍ እነ እስጢፎ ተይዘው ይታሰሩ። የዚህ ሁሉ መሪ ጊዶ ነው። ሳንቾ ዋና አስተባባሪ ነው። የተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ አዲስ አበባ ገብተዋል። የጎፊ እንደዚህ ሊያስቅህ የሚችል ፖሊስ የምታገኘው አርባ ምንጭ ብቻ ነው። ለምሳሌ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ተመስገን በየነ ድምጽ አስመስላለው። የተባበሩት መንግስታት ድርጅት ዋና ጻፌ አንቶኒዮ ጉተሬዝ አዲስ አበባ ገብቷል። የጉተሬዝ አዲስ አበባ መምጣት ለኢትዮጵያ ብቻ ሳይሆን ለአፍሪካውያንም ልዩ ገጽታ ይኖረዋል ተብሏል። ይህን ያገኘነው ከጠቅላይ ሚኒስትር ጽህፈት ቤት ነው። ሰሞን እስቲ ሰለሞን እንደሞነስ ነው ተመልካቾቻችን እንደሚታወቀው በርካታ ልማት ግንባታዎች የሚገኙት በአርባ ምንጭ ከተማ በሆኑ ይታወቃል። እንዲህ እንዳለ ደግሞ ስፖርት ወዳዱ የአካባቢው ማህበረሰብ ስፖርትን በእጅጉ ከመውደዱ ባሻገር ስቴዲየም ሲገነባ ለአካባቢያቸው የአካባቢያቸው ወጣቶችና እንዲሁም ማህበረሰቡ ተሳትፎኑትን በማጠንከር ይህ የአርባ ምንቹን ለገብ ስቴዲየም ለኢትዮጵያ ብቻ ሳይሆን ለአፍሪካውያን እንዲሁም ዓለም ደረጃውን በጠበቀ እየተገነባ ይገኛል። አባቴ እንደዚህ ሊያስቅህ የሚችል ፖሊስ የምታገኘው አርባ ምንጭ ብቻ ነው። ይመሽ፣ እናመሰግናለን። ስልክ ቁጥር አለ፣ አንተን ማግኘት ለሚፈልጉ ስልክ ቁጥር ነገራቸው። እንግዲህ በርካታ ግጥሞችን ጽፋለው፣ ዜማ ወጣለው፣ በዓለማዊ መንፈሳዊ ጽፎችን እንጽፋለው፣ አስመስላለው። ሌላ ተጨማሪ ማስመሰል ድምጾች አሉ ግን እንትኑን ባለማግኘት የተነሳ ባለማግኘት አለው። በማንኛውም ሰዓት ላይ ከደወላችሁ አናውንስ ማስታወቂያ ስራዎችን መስራት ይችላለው። ማግኘት ከፈለጋችሁ ጋሞ ዞን ፖሊስ መምሪያ ምክትል ኢንስፔክተር ዳዊት አለማየሁ ስልክ 0916399811 ሃሎ ይበሉ። ሃሎ እላለሁ። ጠብቃለሁ በጣም ይለያል። የምር በተለይ የሰለሞንን ዜና የምታስታውሱት የዘጠናዎቹ ልጆች ናቸሁ ብዬ አስባሉ ኤፍ ኤም ዘጠና ሰባት ነጥብ አንድ የነበረበት አንድ ለናቱ ከስፖርት ዜና በቃ የሆነ ጭንቅ ብሎ የሚያወራው የሚመስል በጣም የሚያምር ድምፁ በቃ ይናፍቀናል። አሁን ግን የት ገብቶ ነው እስቲ ንገሩን በናት ማዕፀን አለ ግዴታ መጠቀም አለ ማህፀንሽን ከመጠቀምሽ በፊት መጀመሪያ ጭንቅላትሽን ትጠቀሚ እሱ ነው የሚጠቅመው አሳባቸው አላማቸው ሌላ ነው የምንልበት ምክንያት ስሙ ኖርማሊ ከሃይማኖት ሴቶችን ከሃይማኖት ተቋማት በውጣት ነው አንግሌ ታትስ ማይ ኦንሊ አንግል ፌሚኒዝም ብዬ ራሱ አይደለም የኔ አንግል ሴቶች ከሃይማኖት ስራት እስከወጡ ወይም ከሃይማኖት አስተሳሰቦች እስከወጡ ኢትስ ጆስት ኦንሊ ናም ሶ ግላድ ሲ ለሴቶች ጠላት የሆነ ኢንስቲቱሽን ነው ራሱ እናት ሴት ስለዚህ የኔ ፈጣሪ ክብሯ ይስፋ። አየሁት በድጋሚ ሶፋዬ ላይ ነው ያለው፣ ኮንፈርቴብ ለብሷል። የራሴ ላፕቶፕ ቲቪ። ከዛ በኋላ ፌሚኒስት የማንሆኑበትን በቂ ምክንያት ሲጀመር የሰጣችሁን እናንተ ናት። አሁን አሁን በቀም ያለምንም ፍርሃት በአደባባይ እየወጣችሁ ነው። ልክ እንደዚህ አዳምጧቸው አንድ ባንድና ሀሳባችሁን ስጡኝ። እየመጣችሁ የምትሳደቡ ኮሜንት ላይ ምናምን ምናምን መገለጫችሁ እንደሆነ እያየው ነው። በሁሉም ቤት እየሄድኩ እያየው ነው። ዛሬ ፓርላማ እንገባለን። ለመንግስት ችግራችንን እናገራለን። ተከታተሉ። ኢትዮጵያ ተአምራዊ እድገት እያሳየች ነው። ሰው ጠግቦ እያደረ ነው። የኑሮ ውድነቱም ቀንሷል። እኔ የምለው እኛ ማናቃት ሌላ ኢትዮጵያ አለች እንዴ? እነሱ ቪፒኤን አብርተው ሌላ ሀገር እየኖሩ ነው። ቪፒን በመክፈት ሌላ ሀገር መኖር እንደሚቻል አላውቅም ነበረ። ቪፒን በመክፈት ቪዲዮ ማየት እንጂ ወይ ደግሞ አካውንት መክፈት እንጂ ፓርላማና እኔ ራሱ ከኔ ጋር መሆን አልፈልግም በጣም እኔ ሌላ ልጅ በቃ መወልድ አይመስለኝም ነበረ። በቃ ስለ ሲንግል ማም ስለነበርኩ ሁለተኛም ልጅ የወለድኩት በእሷ ነው። እንደው ከአንቺ አባትስ ባይሆን እንደው ኖ፣ ስሙኝማ ሰይፉ ሸው ማለት ሰይፉ በኢቢኤስ ማለት ነው። ሁለት ሰዎችን እንግዲህ አድርጎ አቅርቧል፣ እና ስለ ፊልማቸው ሊያወሩ ነው። አንደኛዋ መቅድጅቶ ገሯነች ና ለኛ ደግሞ ተዋናይት ማሄ ነችና፣ አሁን ወደ አርባ ምናምነኛው ደቂቃ ላይ ነው። እስካሁን ያወሩት ስለ ትዳር ነው። መቼ ነው ስለ ፊልሙ የሚያወሩት? ጌታ ወ አረ በስመ አብ ዎች ላይ አንዳንዴ ሚዲያ ላይ ሁሉም ሰው ሀሳቡን ይሰጣል። ና ሀሳቡን የሚሰጥ ሁሉም ሰው ትክክለኛ አይደለም የምንልበት አንዱ ምክንያት ይችኛዋ ልጅ ነች በጣም እንቅልፏን ተኝታለች። ምሹ ለምናየው ተኝታ የሆነ ምናምን እያዛጋች ነው የምታወራው ና ለሴፉ ያወራችበት መንገድ የምር አርባ ደቂቃ ደርሷል። አርባ ደቂቃ ደርስ ስለትዳር እያሁሉ ነው ፊልም ለማስተዋወቅ ሀያ አምስት ደቂቃ ከሀምሳ አምስት ሰከንድ ላይ ራሱ ትሬለሩ እየተላለፈ ነበር። እስከዛም ድረስ ስለ ፊልሙ እየተወሩ ነበር። የትኛውን ሴፉ ነው የምታዩ በቃ መተቸት ስላለበት ብቻ ነው ሚተቸውን ይዞ አይምሮውን ስተዋል ሰው አንዳንድ ና አንዳንድ ምርጥ ምርጥ ሰዎች ደግሞ አሉ በትክክል የሚተቹ በትክክል ሀሳብ የሚሰጡ እኔም በጣም የታዘብኩት ነገር አለ ስለ አምለሰት ሙጬ የምታቀርባቸው ፕሮግራሞች አይታችሁ ከሆነ አይምሮ ላይ የሚያወጣ የአምለሰት ሙጪ እንግዳዎች ወይ ደግሞ ፖድካስቶቿ ላይ ቤቲጂ ና ናፍቆት ትእግስቱ በጣም በቃ ለእኔ ምርጥ እንግዳ ናቸው። ከሴቶች ከወንዶች ደግሞ መምህር ማናቸው አይነ ስውሩ የኦርቶዶክስ መምህር የሆኑት እሳቸውም በጣም ለእኔ ምርጥ በቃ ምርጥ ፕሮግራሞች እነሱ ናቸው። ከዛ ውጪ ግን አሁን በምናየው ሀሳብ እኔ የምስማማለው፣ በጣም አምለሰት አይዶን አላውቅም። ፖድካስቷን ትሰማለች ሳይሆን ሰምታቸው የምታውቀው ከሆነ እንዲህ ነው ቲጂ ማሚያ እስኪመስል ድረስ ብዙ ሴቶች ስቶሪያቸውን ያወጣሉ፣ አይደለ ዲቮርስ ጀርኒ፣ ለምን ፈታሁት፣ አብራችሁ ይሁኑ ስነግራችሁ ታሪክ ምናምን የሚሉ ኮንተንቶች ሳያላችሁ ያላችሁ ብዬ ያስባሉ። ራይት አሪፍ የኮንተንት አይዲያ ሆኖላቸው ሰዎች ትራማቸውን ዳምፕ ያደርጋሉ ሶሻል ሚዲያ ላይ ይሰራላቸዋል። አሰብኮኝ ብዙም ሰው ያያቸዋል። አይ ዶንት ኖው ወዘር ዊ ዋና ኮኔክት ዊዝ ዴር ትራማ አላውቅም። በጣም ከቅርብ ጊዜ በኋላ ግን በጣም እየጎረበተኝ የመጣው ትልልቅ ስም ያላቸው የሚባሉ ሰዎች ሰክሰስፉል ሴቶችን በጣም ኢንተርቪው ያደርጋሉ። ለምሳሌ የአምለሰትን ፖድካስት የማያውቀው አለ ብዬ አላስብም። በጣም ብዙ ሰዎችን ትጠራለች። ራፍሊ ዩኖ ትሬለር ምናምን ታያላቸው ያላቸው ተሰብ ፖይንት ነው። በአብዛኛው የጠራቻቸው ሴቶች ሰክሰስፉል ናቸው። አብዛኛው ሴቶች ሲንግል ናቸው። ሲንግል ማም ናቸው። ሲንግል ማም ናቸው። አይ ዶንት ሀቭ አ ፕሮብለም ውድ ም- ከነሱ ጋር ችግር የለብኝም። ከአምለሰት ጋር ችግር የለብኝም። ግን አይ ዶንት ላይክ ዲስቶርሽን የሚፈጥረው ነገር ደስ አይለኝ አሁን ከሪሌሽን ሺፓቸው ጋር ምንም የተገናኘ ነገር የማያወሩ ከሆነ ሪሌሽን ሺፕ ስታተሳቸውን መጠየቅ አስፈላጊነቱ ምንድን ነው? ትዳርስ ሲባል አይ ተፋተናል፣ እየተዋደድን ተለያይተናል፣ እየተዋደድን ለእነሱ ይሁን እየተዋደዱ ተለያይተው ሊሆን ይችላል። እዚህ ጋር ትዳሯ እየተንገጫገጨባት ያለች ሴት ምንድን ነው የምታስበው? እየተዋደደች መለያየት እንደምትችል ታስባለች። ስለዚ፣ እንደዚህ አይነት ኮንተንት የምሰሩ ሰዎች ሪሌሽንሽቸውን ሜሬጃቸው አስፈላጊ ካልሆነ ለምንድን ነው የምትጠይቋቸው? ለምንድን ነው ሲንግል መሆናቸውን አፈርም እንዲያረጉ ለሰው ሁሉ ዩኖመ ሲንግል ማም እንዲሉ የፈለጋችሁበት ው በነገራችን ላይ የትርጉም ስህተት ያለው ይመስለኛል። ሲንግል ማም ማለት ያለምንም እርዳታ ፉል ከስተዲ እሷ ላይ የሆነ የልጆቿ አባት የማይረዳት ሴት ናት እንጂ የልጆቿ አባት ሲመቸው ሃምሳ ሺህ ሲመቸው አምስት ሺህ የሚሰጥበት ሲናሪዮ ላይ ያለች ኢሞሽነሊ ሰፖርት ሊያረጋቸው የሚፈልግ አባት ከሆነ እና እንደው ትምህርታቸውንም ቼክ የሚያረግ አንዳንድ ነገር ቼክ የሚያረግ ከሆነ ትምህርት ቤት የሚከፍል ከሆነ አንዲት ሴት ሲንግል ማምናት ማለት አይቻልም። ኮፓረንት እያረገች ነው የኮፓረንቲንጉ ባላንስድ አይደለም ሌላ ነገር ነው፣ ግን ኮፓረንት ነው እንጂ ሲንግል ማም ናት ሲንግል ማም አይደለችም። ስለዚህ በጣም ሰክሰስፉል የሆኑ ሴቶችን እያመጣችሁ ሪሌሽንሽፕ ስታተሳቸውን የምትጠይቁበት ምክንያት ምንድን ነው? ዶን ዩ ቲንክ ሌላውን ማህበረሰብ ኮራፕት እንደሚያደረጉ አታስቡ። አንዳንድ ነገሮች ከማወራት ባይወሩ ነው። አሁን ፌል ያረገን ትዳር አልተግባባንም ተለያይተናልን ባይወራስ ምን አለበት? ለሰናሉ የለው የለው መለያየት ምንም ሊሰሩ ስለዚህ አንዳንድ አንድ ነገሮችን ፓብሊሳይዝ አታድርጉ። ትልልቅ ሰዎች ከሰክሰሳቸው ጋር ካሉበት ነገር ጋር በጣም እንደሚገናኝ አድርገው ያስባሉ፣ ትዳራቸው ብዙ ያለበት ሰዎች። ስለዚህ ዶንት ዲስፕሌት በቃ፣ ሰክሰስፉል ናቸው። በጣም ጥሩ እንኳን ሰክሰስፉል ነው፣ ግን ከትዳራቸው ጋር አይገናኝም። ለምን መሰላቸው? ይሄ ኮራፕት እያደረገ የሚመጣው ምንድነው? ዩሮኒ ለመያ ባል አያስፈልግሽ፣ በቃ ባል እኮ ወደ ታች አድርጎ የሚያስቀርሽ ነው። ስትፈቺ ነው ሰክሰስፉል የምትሆኝ፣ ስትፈቺ ነው የሚያምርብሽ የሚለውን ሜሴጅ ይሰጣል። ሳናስበው ይህን ሜሴጅ ነው የምንሰጠው። ሶ የአንዳንድ ሰዎች ትዳር ፍቺ፣ ሁሌ መጋባት ላይኖር ይችላል፣ ፍቺ ሊኖር ይችላል። ትሶል አንደስታንድብል። ግን ለሌኛ ላኛው ሰው እየተጠነቀቀን የምንሰጠውን ሜሴጅ ሌላኛው ሰው እንዴት ነው አንደስታንድ የሚያደርገውን የሚለውን ነገር በደንብ መጠንቀቃለ እና ዶናስተን በቃ አጠይቋቸው ከወሰንኩት ምርጥ ውሳኔ ባሌ መፍታት ነው። ዩ ካን ቴክ አ ፕራይድ ኢን ኢት። እና አንዳንድ ነገሮች አይወሩ፣ በቃ ግድ አይደለም፣ ሶሻል ሚዲያ ላይ መወራቱ ግድ አይደለም። ለምን? ሌላኛውን ማህበረሰብ ኮራፕት ስለሚያደረግ ማለት ነው። ሰው አስቡብን። እንደዚህ ሰክሰስፉል የሆኑ ሴቶችን ስትጠይቁ ከነሱ ጋር የማይያያዝን ነገር አትጠይቋቸው። በቃ ሪሌሽንሺፓቸው ፌል ካደረገ መስማት አያስፈልግም። በቃ ፌል አድርጓል። እየተዋደድን ነው እየተንከባከብን ሪሌሽንሽፕ ቸው ሹ ያለበት ሴቶች ደግሞ አክቲቭ ሶሻል ሚዲያ ላይ ምንም አታረጉ፣ ወርክ ን ዩር ሪሌሽንሽፕ በጣም የሚገርም ሀሳብ፣ በጣም በጣም የሚጣፍጥ ጣብ ማይል ሀሳብ ነው። በቃ የሚያነብሰው እኮ ያስታውቃል። እነዚህ ነገራችን ላይ ስለ ሲንግል ማለም ትርጉም ብዙ ጊዜ እኔ አውርቻለሁ ቪዲዮች ላይ ሲንግል ማም ማለት ምንድን ነው ለፍታ ጥራ ግራ ያለ ምንም ሰው እርዳታ ልጇን የምታሳድግ ብቸኛው በጋራ ያመጣ ነው ልጅ ነው ልጇን ሲፈልግ ያገኛል እያሉ እኔ ስንግል ማም ነኝ ማለት እኔ የተናገሩ ሰዎች ምናልባት ላያውቁ ወይ ደግሞ የማያነቡ ሰዎች ወይ ደግሞ ሌላ ስራ ዘርፍ ከማንበብና ከእውቀት ነፃ በሆነ ስራ ማለት እንግንማም ትርጉም የማይገባቸው ሰዎች ሊሆኑ ይችላሉ ብዬ አስባለሁ። ምንድን ነው የማያስተካክሏቸው ብዬ አስባለሁ ብዙ ጊዜ። አንድ ሁለተኛ ደግሞ አሁን ቲጂ እቺ ልጅ ካቀረበቻቸው መካከል እኔ ከወሰንኳቸው ውሳኔዎች መካከል ባሌ መፍታቴ ትክክለኛ ውሳኔ ነው ብሎ የሚሉ ሰዎች፣ ባሏ መፍታቷ ከራሷ አንግል ብቻ ነው ከራሷ ፐርስፔክቲቭ አንጻር ነው እንጂ የተረጉመችው ያ ባሏ ወይ ደግሞ ያ የቀድሞ ባሏ የሚባል ለልጇ አባትነቱ መቼ የማይፋቅ ነው፣ ወይ ደግሞ ለልጃቸው የሚያስፈልግ አባት ነው። እና እንደዛ ነው። እና ይህን እንደዚህ አይነት ፕሮግራሞችን አምለሰት ሙጬ ላይ በደንብ ተመልክተና እንግዶቹ ላይ ሳይሆን ሞረ ፎከስ ማድረግ ያለብን አቅራቢዎቹ ላይ ይመስለኛል። እና ተባረክ። እናት ትደሰት፣ እናት ትኑር፣ እናት ጥሩ ነገር ያጋጥማት፣ እናት ትባረክ። ይሄ ምን አመጣ? እሺ ላይክ አድርጉ፣ ሰብስክራይብ አድርጉ። ረሰቡ ትኩረት የሚሰሩበት መንገድ ዛሬ በጠዋቱ ይህንን ቪዲዮ አይቼ በጣም ነው በሀገር ያፈርኩት። እስቲ ቪዲዮውን እዩትና በጣም ብዙ ነገር የምለው ነገር አለ። ሎ ተመርቅ ያለው በጣም ደስ ብሎኛል። ዘጠኝ አመት ሙሉ የለፋውበት ብዙ ቀናቶችና ሳምንታቶች ላይብረሪ በማደር እንቅልፍ ያጣውባቸው ቀናቶች ዛሬ ፍሬ አፍርተው እንደምታዩኝ፣ አዲስ አበባ ዩኒቨርሲቲ ዛሬ ተመርቄያለሁ። እንግዲህ ዛሬ በዚህ በምርቃቴ ቀን ደስ ባለ መንፈስ ደስ ባለ ሁኔታ ውስጥ ሆኜ ልብስን ላስተዋውቃቸው። እስቲ እንግዲህ እንደምታውቁት ያው በሀገራችን ውስጥ የተማረ ብዙም እንዲህ በንግዱ ላይ ብዙም አይሰማራም። እኔ ግን ይሄንን ቻሌንጅ ይህንን በአመለካከት ሁሉ ሰብሬ እንደምታዩት የቦንዳ የሀረር ቦንዳ ባለቤትና ስራ አስኪያጅ ነኝ። እንግዲህ ታሪኩ እንደሰማችሁት በጣም ይገርማል፣ በጣም ያሳዝናል። እንግዲህ ይህንን ቪዲዮ ሳየው በጣም የተበላለቀ ስሜት ነው የፈጠረብኝ ና እንግዲህ ወንድማችንን ከላይ እንደሰማችሁት የፒኤችዲ በአዲስ አበባ ዩኒቨርሲቲ የሶስተኛ ዲግሪ ወይም የፒኤችዲ ተመራቂ ነው ና የምርቃቱ ጊዜም ለማስተዋወቅ የፈለገው ይሄ የቦንዳ ሱቁ ነው ማለት ነው። በመጀመሪያ ወንድማችንን በጣም አመሰግናለሁ፣ በጣም አከብረሃለሁ ማለት እፈልጋለሁ። ምክንያቱም የተማረ ሆኖ ትንሽን ቢዝነስ ሳይንቅ ይህንን በመስራቱ ምስጋና ይገባዋል። ነገር ግን ይህ ጉዳይ የሚመለከታቸውን ደግሞ የመንግስት አካላት መጠየቅ እፈልጋለሁ። እንግዲህ ኢትዮጵያ ውስጥ የትምህርት ጥራት የትምህርት ጥራት የትምህርት ጥራት እየተባለ ብዙ ጊዜ በሚዲያ እንሰማለን በጋዜጣዎች እናነባለን ማለት ነው። ነገር ግን ምንድን ነው ቆይ የትምህርት ጥራት ግቡ ምንድን ነው? አንድ ሰውዬ ዲግሪ ያዘ ማስተርስ ያዘ ፒኤችዲ ያዘ። እንግዲህ ኢትዮጵያ ውስጥ ወይም ዓለም ላይ ትልቁ የትምህርት ደረጃ ፒኤችዲ ነው። የትምህርት ጥራት እንግዲህ ሊጠበቅ የሚችለው ወይም ደግሞ ተማሪው ሊያጠና የሚችለው እኮ ነገ ተስፋ ሲታየው ነው። የትምህርት ጥራት እኮ ማስጠበቅ የምንችለው አንድ ተማሪ ነገ ተምሬ ተመርቄ ለራሴ መትረፍ እችላለሁ፣ ቤተሰቦቼ ማገዝ እችላለሁ፣ ነገ የተሻለ ሕይወት ይኖረኛል ብሎ ሲያስብ ነው። ግን አስቡት አንድ ሰው ሰፈሩ ጋር ሲመላለስ ብዙዎች ዲግሪ ይዘው ማስተርስ ይዘው ስራ አጥተው ካያቸው ቁጭ ብሎ ካያቸው፣ ነገ ይሄ ልጅ ስለ ትምህርት ምንድን ነው የሚያስበው? ምክንያቱም ተምሬ እንደነሱ እቀመጣለሁ ብሎ ነው የሚያስበው። በድሮ ጊዜ እኮ ሰዎች መማር የሚፈልጉት ወይም ደግሞ መመረቅ የሚፈልጉት የተማሩና የተመረቁ ሰዎች ትልቅ ቦታ ደርሰው ስለማየው ነው። እንግዲህ ከዓለማችን አንጻር ስናየው ኢትዮጵያ በጣም ብዙ ያልተማረ ሰው የሚበዛበት ሀገር ነች። ወይም ደግሞ የተማረው ኃይል በጣም ጥቂት ነው። ያም ጥቂት የተማረ ኃይል ካልተከበረ ወይም ደግሞ የተሻለ ዋጋ የተሻለ ጥቅም የተሻለ ደሞዝ ካላገኘ የተሻለ ቦታ ካላገኘ ከስር የሚመጡ ትውልዶች ስለ ትምህርት ምንድን ነው ሊገነዘቡ የሚችሉት? ስለዚህ ትምህርት ሚኒስቴር የትምህርት ጥራት ላይ ብቻ አይደለም መስራት ያለበት። በጠራ ትምህርት የሚማር ሰውም የጠራ ውጤት አምጥቶ የተሻለ ነገር ሊያገኝ ይገባል። ምክንያቱም ምንም ያህል የሀገራችን ትምህርት ከዓለማችን አንደኛ ቢሆን እንኳን በጥራት ይህ የተማረው ሰው ጥሩ ነገር ማያገኝ ካልሆነ መልሶ ዩዝለስ ሊሆን ነው ማለት ነው የትምህርቱ ጥራት ስለዚህ እንግዲህ የትምህርት ጥራት ማስጠበቅ አንዱ ዋናው አላማው ሰዎችን የተሻለ ቦታ ማብቃት፣ የተሻለ ነገር ማድረግ፣ በደንብ አንደርስታንድ አርገውት የሚማሩትን ነገር በደንብ ስራ ላይ ደግሞ ኢምፕሊመንት እንዲያደርጉት ነው። እንግዲህ አንድ ሰው የተሻለ ነገር ይዞ ስራው ላይ ደግሞ አንደኛ ስራ የማያገኝ ከሆነ፣ ሁለተኛው ደግሞ የሚሰራው ስራ ትንሽ ደሞዝ የሚያስገኘው ከሆነ ለምን ስራውን ወይም ጊዜውን እዛ ላይ ኢንቨስቲ ያደርጋል? ስለዚህ እንግዲህ እዚህ ላይ በደንብ መታሰብ ያለበት ይመስለኛል። እንግዲህ እንደሰማችሁት ፒኤችዲውን ብቻ ለመጨረስ ዘጠኝ አመት ነው የፈጀበት። ይህንን ዘጠኝ አመት ትቶ ሌላ ስራ ላይ ኢንቨስት ቢያደርገው እንግዲህ ምን ያህል ገንዘብ እንደሚያገኝ ማሰብ ትችላላችሁ። ስለዚህ እንግዲህ አካውንቱን ከስር ጽፍላችኋለሁ ሁላችሁም ፎሎ እያረጋችሁ እንድታበረታቱ ጠይቃችኋለሁ ማለት ነው። በዚህም እንኳን እንደሳ ነገራችን ላይ የትምህርት ጥራት ማለት አሁን ወንድማችን እንደተነተነው አይነት አይደለም አይመስለኝም። አዎ ቀጥታ የተማርነውን ትምህርት ብትሰራ መስራት ብንችል ና በዛው ልክ ደግሞ ጠቃሚ ብንሆናውን፣ ለምሳሌ ዶክተሮች ቅርብ ጊዜ አይታችሁ ከሆነ በጣም አመፃ ስነስቶ ነበረ። ተምሮ ስራ ላይ ተመድቦ እየሰሩ ባሉ መዛቸው በቂ አልነበረም ነጋዴ ቢሆኑታል እንደዚህ ልትል እያንዳንዱ ትምህርት ላይ ሁለት ነገሮች አሉ። ሁለት ኮርሶች እንደ ኢንትሮዳክሽን ቱ ሳይኮሎጂ ና ኢንተርፕርነር የሚባል አለ። ሪሰርች ደግሞ አለ መጨረሻ ላይ ነው። ሳይኮሎጂ ማለት ራስን ማንኛውም ነገር አሳምኖ መስራት የሚባለው አይነት ኮንሴፕት ያለው ነገር ነው። ሳይኮሎጂ ማለት ከአይምሮ ጋር የተያዙ ነገሮች ስራ ስሰሩ እንዴት ሰውን ሆልድ እንደምታደርጉ ምናምን ነው ምጥ። ኢንተርፕርነር ደግሞ ስራ ፈጣሪነትን ነው የሚያስተምረው። እና ቺ ሀገር ድሮ እንዴት ነበረች? ሰው ተምሮ ይመደባል ስራ ቦታ፣ እንትን እንትን እንትን ይመደባል። እየተቀየረ ስመጣ አሪፍ ውጤት ያሉት ናቸው የሚመደቡ። እየተቀየረ ስመጣ ማንም አይመደብም። ስራ ፈልገ ነው የምታገኘው ተባለ። አሁንስ ማስተማር ብቻ ነው መንግስት። ስራ መፍጠር፣ ሌላ ነገር ማድረግ ምናምን ያንተ ድርሻ ነው። እና ከዛ ነው እንጂ የትምህርት ጥራት የግድ በተመረከው ስራ መስራት አደለም። እኔ አሁን ለምሳሌ የተማርኩት ሌላ ያደረግኩ አሁን አንድ ስድስት አመቶ ነኝ። ሶስት አመቱን ብቻ ነው በዲግሪ የሰራሁት። አሁን ከዲግሪ ውጭ ማንም ሰው ተምሮ የሚሰራውን ስራ ንሽ ነገሮች ተምሬ እየሰራው ነው ያለት እና አብዛኛው የበለጠ አሁን በሚሰራው ስራ ነው ደስተኛ ሆንኩት ና ራስህን አሳመነ የምትሰራው ነገር ላይ አሪፍ ከሆንክ ግድ ከትምህርት ጥራት ጋር ወይ ደግሞ ሌላ ነገር ጋር የሚገናኝ አይመስለኝም ና ያው ፐርፐዝ ልዩን ለማሳየት ሊሆን ይችላል። እንግዲህ ብለ እሺ፣ የእለቱ አንደኛ ምስላችን ለፈገግታችሁ እንዲሆናችሁ ሀላላ መካከለኛ ክሊኒክ ግርዛት እንደርሳት እንቀርጻለን ይላል። የተማረ ደግሞ እንዲ ነው የሚሰራ። እንደዚህ ከዋትኩ አሹለን ነው የምንቀርጸው ግርዛት ነው የሚሉት እንዴት የመሰለ ነው፣ የተዋበ ነው ማስታወቂያ። ዛሬ ዛሬስ በፈገግታ የሳቅ ዓመት ይሁንላችሁ። ሁለት ሺ አሾሎ ይቀርጻሉ። እንግዲህ አይ እርሳት ምን አመጣው? ወይ ከስክሪፕቶ ይለያል የምቀርጹት አቀራረጽ፣ እንደ ሃውልት ሳቀርጹ ወይ እንዴት ነው ስትቀርጹ? የተማረው እንደዚህ ነው እንግዲህ የሚሰራው። ያልተማረው ደግሞ ወይ ደግሞ የአለምን ውጣውረድ ያወቀው ወይ ደግሞ አለም ወዳለችበት እንደ ዥዋዥ የሚኖር ሰው ደግሞ ያው ይህ የራሱ ምርጫ ይመርጥ። ማኛ ግን ያው የራሱ ምርጫ መርጦ ጴንጤ የሆነ ሲባል ሲወራ ነበረ። አሁን ግን ያየነው ጉዳይ ከባድ ነው። ተጠበቀ ያስተኙት ገንዳ ላይ አስተኙት። አቤት አቤት

እንኳን ደስ አለ እንኳን ለዚህ ለውጥ አበቃክ፣ ማለት ከነበረበት ወደዚህ መምጣቱ ይሻላል፣ ከባዶ ይሻላል ማለት ነው። ዞሮ ዞሮ ይቺ ነገር ኮንቴንትነች መጨረሻውን ያሳየን ብቻ። እዛው ጸንቶ ከቆየ ሰየው ነው፣ ካልቆየ ግን በጣም በጣም መነጋገሪያ ይሆናል። በጣም በቃ ኢንተርኔቱን ብሬክ የሚያደርግ ጉዳይ ነው ብዬ ያስባል። ግን በጣም ይገርማል መጠመቁ። ያው እምሹር ዮኒ ማኛ ስንት ሀይማኖት ቀይረዋል፣ ግን እዛ ቤት አይቆይም እርግጠኛ ነኝ።

ይሰራል በቃ እንዳያሰስ እሺ፣ እሺ፣ በቃ እሺ፣ እሺ። እንግዲህ ቤተሰቦች የዛሬ ቪዲዮቻችን እነዚህን ይመስሉ ነበረ። ዘና ፍታ እንዳላችሁ ቁም ነገሮች እንዳገኛችሁበት ተስፋ አድርጋለሁ። ቪዲዮን ላይ ካላረጋችሁ ላይክ አድርጉ። ቀጣይ በምርጥና በተሻለ ቪዲዮ ያገኛችኋለሁ።